ሰላም ሰላም ሰላም። ጤና ይስጥልን ምርጥ አድማች ተመልካቾቻችን፣ እንደምን ደምን ከረማችሁልን፣ እንደምን ዋላችሁልን፣ እንደምን ቆያችሁልን፣ ሰንበቱ እንዴት ነው? አድማች ተመለካቾቻችን የምትገኙት በተወዳጁ ብስራት ኤፍኤም 101.1 ላይ ነው የምትገኙት። ፕሮግራሙ ደግሞ ንስር ንስር ንስር ስፖርት ነው። ንስር ስፖርቶች በተወዳጁ ብስራት ኤፍ ኤም አንድ መቶ ነጥብ አንድ ላይ በንስር ፊልም እና ፕሮሞሽን ተዘጋጅቶ የሚቀርብላችሁ ከኦሊያ መልቲሚዲያ ጋር በመተባበር በተወዳጁ ብስራት ኤፍ ኤም አንድ መቶ ነጥብ አንድ ላይ ከፍ የሚቀርብላችሁ ንስር ስፖርት ነው። ንስር ስፖርት በአዲስ ፕሮግራም ንስር ስፖርት በአዲስ ፕሮግራም በንስር እይታ መጥቶላቸዋል። በንስር እይታ ፕሮግራም የተለያዩ ፕሮግራሞችን ወደናንተ የምናደርስላችው ሲሆን አጠቃላይ በስፖርቱ ዙሪያ እንዲሁም አጠቃላይ ማህበረሰብ ተኮር የሆኑ ፕሮግራሞችን በንስር እይታ ወደ እናንተ እናደርስላችኋለን። ታዲያ ከፍ ብላችሁ ከደመና በላይ እኛ ጋር ስታሳልፉ ሞቅ ሞቅ ሞቅ ያሉ መረጃዎች፣ የዝውውር መረጃዎች እንዲሁም ደግሞ ከንቱን የዳሰሱ በርካታ ትዕይንቶች ወደ እናንተ የምናደርስላቸው ይሆናል። ንስር ስፖርቶች ነበር። ተወዳጁ በስርዓት ኤፍ ኤም 101.1 ላይ ከፍ አድርጋችሁ፣ በዌብሳይት በዩቲዩብ በፌስቡክ በቴሌግራም ንስር ስፖርት እንዲሁም ደግሞ በስርዓት ኤፍ ኤም 101.1 ላይ ካላችሁ የምታገኙት ከፍ ብላችሁ መዝናኛ ፕሮግራሞች ወደ እናንተ ይደርሳሉ፣ አደለ? በአዲስ አቀራረብ በአዲስ እይታ ነው የመጣው ንስር እይታ። ያልተዳሰሱ ያልተሰሙ የተለያዩ ስፖርት መረጃዎችን ለአድማጮች የምናደርስ ይባላል ማለት ነው። ከዛሬ ጀምሮ ፕሮግራሙ ንስር ስፖርት ሲሆን የስቱዲዮ ውስጥ የንስር ስፖርት የትንተና አባል ደረቦች ከግራ ወደ ቀኝ አብሯችሁ ያመሻሉ ማለት ነው ከዘጠኝ ሰዓት ጀምሮ እስከ አስራ አንድ ሰዓት አብራችሁ እንድትቆዩ እኛም በክብር እንጋብዛችኋለን። ንስር ስፖርት ጀማል ሰይድ፣ የንስር ስፖርት ትንተና ባልደረባ ጂሚሾው አዘጋጅ የሆቴልና ቱሪዝም ባለሙያው ጂሚሾው አብሮን ያመሻል። እንዲሁም ደግሞ ዮኤል አለማየሁ ወይም ደግሞ ጆኤል አብሮን የሚያመሻው የሌላኛው የንስር ስፖርት የትንተና ባልደረባ ሲሆን፣ ሌላኛው የንስር ስፖርት የትንተና ባልደረባ ሮቤል አብርሃም ወይም ሚስተር ሮባ ያ ሶስ በኢትዮጵያ ጻፊ ሲሆን እኔም ፍራኦል ረቡማ የንስር ስፖርት አዘጋጅና ፕሮግራም አቅራቢ ፍራኦል ረቡማ አብሬያቸው የማምሽ ሲሆን በቴክኒክ ቁጥጥሩ አሸናፊ አበራ ወደ እናንተ ከፍ አድርጎ ሳተላይቱን ከፍ አድርጎ በአዲስ አበባ ደመና በላይ በነገራችን ላይ ውጭ ላይ ደመና ነውና ከፍ አድርጎ ከደመና በላይ ጥርት አድርጎ ኩልል አድርጎ ወደ አድማጮቻችን ያደርስልናል። ዛሬ ርዕሶችን ይዘን ወደ አድማጮቻችን መተናል። እርሱን ያዝነው ትናንትና ፋይናል ሲጠበቁ የነበሩ ጨዋታዎች ትናንትና ፋይናሉን አግኝተዋል። በአውሮፓ ሊግ፣ በኮንፈረንስ ሊግ፣ በቻምፒዮንስ ሊግ እያለ መደዳውን ፋይናሎቹን አግኝተዋል። ሊጎች እያንዳንዱ ትላልቅ ሊጎች መጨረሻቸውን አግኝተዋልና ዛሬ የተዘጋጀ ነው። በአጠቃላይ እስከ ትናንትና ቻምፒየንስ ሊግ ድረስ የውድድር አመቱ ምን ይመስል ነበረ? በእግር ኳስ ተመልካቾች አይን ምን ይመስል ነበረ? በተለይ አሜዚንግ የሆኑ የእግር ኳስ ተርኒንግ ፖይንቶችን ተመልክተናል። በዚህ አመት ብቻ አንድ እግር ኳስ ወዳድ ለምን እግር ኳስን እንደሚወድ ምክንያትም የሆኑ ጨዋታዎችን ተመልክተናል። አንድ የክለብ ደጋፊ ክለቡን ለመደገፍ ተርኒንግ ፖይንት ሊሆኑ የሚችሉ የዋንጫ ፍጻሜዎችን ተመልክተናል። እነዛ እነማን ናቸው? እንደ ሌላ ጊዜ እንደ ሌስተር ሲቲ ሌስተር ብቻ ብለን የምናነሳበት አንድ ዓመት፣ የአንዱን ዓመት ሌስተር ሲቲ ሰፕራይዝ ቲም ብለን የምናነሳበት ዓመት አይደለም። በርካታ ሰፕራይዝ ያደረጉን እንደሚቻል ያሳዩን በርካታ ትላልቅ ክለቦችን ተመልክተናል። እነዚህ እነዚህም እንዳስሳለን በአጠቃላይ ምን እንደሚመስል ፕሮግራሙ ወደ አድማጮቻችን አመቱ ምን እንደሚመስል በእግር ኳስ አመት ወደ አድማጮቻችን የምናደርስ ይሆናል ማለት ነው። እናንተ ብቻ ከኛ ጋር አምሹ። የንስር ስፖርት የትንተና ባልደረቦች በንስር እይታ ከፍ አድርገው ወደ እናንተ የሚያደርስላቸው ይሆናል። ከዛ በፊት አሼ አሸናፊ አበራ በዚህ በአመቱ ምን እንደሚመስል የፕሮዳክሽን የተቀናጀ ፕሮዳክሽን አለ በንስር እይታ ከፍ አድርጎ ወደ አድማጮቻችን ካደረሰ በኋላ ተመልሰን የምንዳስስ ይሆናል። አብራችሁን ቆዩ። በንስር ስፖርት በተወዳጁ ስርዓት ኤፍ ኤም አንድ መቶ አንድ ነጥብ አንድ ላይ ከፍ ብላችሁ ከእኛ ጋር እንድታመሹ ጋብዛችኋለሁ። ሊጀመር ነው በየሊጉ ሃያ ሃያ ክለቦች ሩጫ ማስጀመሪያ መስመሩን አጥብቀው ይዘው ወደ ፊታቸው አድፍጠዋል። እዛ የማድፈጫ ቦታ ላይ ከመድረሳቸው በፊት ግን ሁሉም ክለቦች በተለያዩ የዓለም ሀገራት ዝግጅታቸውን አጧጥፎት ነበረ። ሰላም ሰላም፣ ጤና ይስጥልን ምርጥ አድማች ተመልካቾቻችን፣ ይህ ንስር ስፖርት ነው፣ በንስር እይታ ሁሉም ክለቦች የውድድር ዓመቱን ማስጀመሪያ ተኩስ ይጠባበቃሉ። ቀኑም ደርሶ በተወዳጁ ሊግ ፕሪሚየር ሊግ ዕለት አርብ ኦገስት 16 ይተኮስና ይጀምራሉ። በተክሱ ቀድሞ የተነሱት ማንቸስተር ዩናይትድ እና ፉልሃም በተደረጉ ጨዋታ ነበር። ሁሉም በየተራው የመጀመሪያውን ዙር ዞሩት። ቪንቲጅ ቢዮንድ ውድድር ሲጀመር በእግር ኳስ ውድድር የማይጠበቁ እውነቶች እንዳሉና የሚጠበቁም የሚተነበዩ ነበሩ። በቡንደስሊጋው በባየር ሙኒክ ከ2023 ውድድር ዓመት መጨረሻ ሃሪኬንን አስፈርሞ ከተከታታይ 11 ዓመት በኋላ በዣቤ አሎን ሰው። ሌቨርኩሰን ከሌቨርኩሰን የመለሰበት ዓመት ባየር ሙኒክ ራሳቸውን እንደ ንስር አድሰው ቪንሴንት ኮምፓኒ ያልተጠበቀ ቅጥር ቡንደስሊካው ተጀመረ። የሁለት ፈረሶች ግልቢያ የሆነው ላሊጋው ከሎስ ብላንኮች ድል ማግስት የካታሎኑ ባርሴሎና በጀርመናዊው ጎልማሳ አሰልጣኝ ሃንሲ ፍሊክ ፈጣን ቅጥር ተጫዋች በዳኒኤል ፊርማ ውድድሩ ቢጀምሩ በርካቶች ይንደረደራሉ እንጂ አይሮጥም ሲሉ ባርሴሎናን ተንብየው ሪካርዱን ለማድሪድ ሲሉ ተናግረውም ጀምረውት ነበረ። በካልቾ ኢጣሊያ ሴሪአ በርካቶች ሞተራቸው ተመንጭቆ የተነሱ ክለቦች በጁቬንቱስ ተከታታይ ድል ግርሰሳ በኋላ የተለያዩ የጣሊያን ክለቦች ለስኩዲቶ ድል አድርጎ ነበር። እናም ዘንድሮስ ተረኛው ሞተር መንጫቂ ማን ነው? ሁለቱም የሚላን ክለቦች ወይስ ጁቬ አሮጊቷ፣ በአዲስ ተሿሚው ቲያጎ ሞታ በኔፕልስ ወይም የአውሮፓ ዋንጫ አሸናፊ ጋስፔሪኒ አታላንታ፣ የስኩዲቶ ባለክብር ማን ሊሆን ይችላል ተብሎ ተጠብቆም ነበረ። ፕሪሚየር ሊግ ብለው ታላላቅ ተጫዋቾች የሚሳለቁበት የፈረንሳይ ፍሬንች ሊጋ በማርሴ የዲዘርቢ ቅጥርና በተለያዩ ተጫዋቾች ከመጠናከሩ ባሻገር ሊግ አ የአንድ ፈረስ ሩጫ በኳታር ባላብቶች የፈረጠመው መፈርጠሙ ሳያንሰው ሌሎቹን የሊግ ክለቦች ራሳቸውን ሲያድሱ በተጫዋች እንዲሁም በአመራሮች ግዢ ሳይቀር እያኮሰሰ ብቻውን የሚሮጠው ፓሪሴን ጀርሜን ከጋዝናው ወደ ካዝናው ዋንጫን የሚቀያይረው ያ ይጠበቃል።

የእግር ኳስ ቤተሰቡ ወደ ራሱ የሳበ የእንግሊዝ ፕሪሚየር ሊግ ለተከታታይ አራት ዓመታት በስካይ ብሎቹ በስፓይናርዱ የታክቲክ ኬሚስት ኮች ፔፕ ጋርዲዮላ ማንቸስተር ሲቲ የሰር አሌክስ ፈርጉሰንን የሶስት ተከታታይ ሻምፒዮንነት ገርስሶ የዓለማችን የምንጊዜም አንደኛ አሰልጣኝ ካስባለው ማግስት ሲቲዝኖቹ ከ115 ክስ እዳ ጋር ከዓለም አቀፍ እውቅና ካለው አፈቀላጤው ጠበቃቸው ጋር በመሆን ተጫዋቾችን ዝውውር ተቀዛቅዘው ውድድሩ ተጀመረ እንደዛም ሆኖ ለአምስተኛ የሊጉ ቻምፒዮንነት ታጭተውም ነበር ጎረቤታቸው ማንቸስተር ዩናይትድ ባሳለፈው ዓመት የኤፍኤ ካፕ ዋንጫን በኤሪክ ቴናግ እናሸንፋለን ንግግር ፍጻሜ ዋንጫውን ነጥቀው በአቋራጭ ወደ አውሮፓ መድረክም መጥተው በአዲሱ ባለሀብት ራክትክሊፍ የቴናግ ውል ተራዘመ የሊጉም ዋንጫ ታሰበ ነገር ግን ሌላም ሌላም ትንበያ ተደርጎ ነበረ ለዘኔክስ ሲዝ ዘን ፎካሪዎቹ ለተከታታይ አመት ሁለተኝነትን አጠናክሮ በአርቲታ ጄኔራል ማናጀርነት የሚመራው ኤፍኤ ካፕና ኮሚዩኒቲ ሺልድን ዋንጫን አንስቶ ከኢንቪዚብሉ ቡድን በኋላ የሊጉ ዋንጫ ኢምፖሲብል የሆነባቸው መድፈኞቹ በሁለተኝነት ሃትሪክ አይሰራም፣ አይሰልስም ዋንጫ ያነሳል ተባለ። በመርሲሳይዱ ክለብ ሊቨርፑል ሌላ ትኩሳት የገምጋም ፕሬስ አቀንቃይ ለተከታታይ አመት የሁለተኝነትን ጽዋ አደጋግመው ከቀመሱ በኋላ የዋንጫ ድግሶችን በዝተው የበሉት ግን ጥቂት የሆነባቸው የፔፕ መኖር ያደበዘዛቸው፣ ነገር ግን በርካታ ኳስ ወዳዶች ልብ ውስጥ የገቡት ጀርመናዊው ባለመነጽሩ ጀርገን ክሎፕ ከለቀቁ በኋላ ቀያዮቹ አይናቸው ወደ ሆላንድ አማተሩ ቆፍጣናው አርነስሎት ከተደራጀ ቡድን ጋር አዋህዱት። ነገር ግን የመጀመሪያው ዓመት አደል ትንቢቶች ወደ ሊቨርፑል አላደሉም ነበር። ከአብራሞቪች ክለቡ ብቻ አይደለም፣ ባህሪ ሳይቀር ገዝተዋል የተዋለላቸው በቶርቦሊ የሚመራው ቼልሲ አርጀንቲናውን ፖቼቲኖ አባረው ጣሊያናዊ ኢዞ ማሪስካ ቀጥሯል። በታላቁ እንግሊዝ ፕሪሚየር ሊግ ሰፕራይስ ቲም ይጠበቃል። እንደተለመደው የቶተንሃም የኒውካስትል፣ የኤቨርተን፣ የዌስትሃም አሯሯጭነትም ሳይታለም የተፈታ ነው። ግን ያ አይደለም የሆነው። የታለመው ቅዠት ሆኗል። ብዙ የዳታ ሰብሳቢ ድርጅቶች በስታቲስቲክስ አንዳንዴ አንድ ይዋሻል አስብሏል። ያንንም በርካታ ክለቦች አጠናክረዋል። እግር ኳስን ለመውደድ ምክንያት የሚሆኑ በአውሮፓ መድረክ በአዲስ ፎርማት ሰላሳ ስድስት ክለቦችን አፋልሞ የማይረሱ ምሽቶችን አስመለከተን። አርሰናል የሎስ ፕላንኮች ሪሞንታዳ ሲቀለብስ፣ ማንቸስተር ዩናይትድ ከሊዮን ህልምን እውን ሲያደርግ፣ በኢንተር ሚላን የባርሴሎና